እሺ ሁሴን ዛሬ ከየት ተገኘ? ከብዙ ጊዜ መጥፋት በኋላ ዛሬ ማሻላ። ብዙ ጊዜ በስልክ ነው ዝያራችን። አዎ በርግጥ እቺ ዱንያም ናት ታሯሩጠናለች። ይሁንና አልሀምዱሊላህ። ምን ልታዘዝ? አስፈላጊ ነው በጣም በአስቸኳይ እፈልግሀለሁ ባልከኝ መጣሁ። እንግዲህ አዎ ካንተ ከወንድም የሚበልጥብኝም ነገር ስለሌለ ይኸውልህ። ማሜ ምን መሰለህ። አማራጅ እንትልክ እኔ ጋ አንተው ጋ። እሺ ማሻአላ፣ ማን የላከ? በምን ጉዳይ? ያንተው ነች የላከች፣ ጣፋጭ ማረህ ወለላ አናኔ ናት። አዎ እሺ፣ ምን ይሁን ነው የምትለው? ያው ጉዳዩን ታውቀዋለህ? እንደ አዲስ ማውራቱ ጉንጭ ማልፋት ነው። እኔ ሁሴን በኔ በኩል ያለኝን የመጨረሻና የማይታጠፍ ቃልን ሰጥቻታለሁ። እሱን ፋይል እዛው ዘግተን ጨርሰናል። አንተንም ማድከም አልነበረባትም፣ አይጠበቅባትም ነበር። እሷም ሀያ አርጋ ነበር። ግን ምንድን ነው ምክንያቱ? ማወቅ ፈለግኩ። መሐመድ እንደዚህ አይልሽም ብዬ ነበር የመጣሁት። አዎ፣ የሚሆን ሰው ቢሆን ኖሮ እኔም እምቢ አልላትም ነበር። ግን በእኔ መስፈርት፣ በእኔ ሚዛን የሚሆን እሱ አይደለም። ስለዚህ አልፈልግም። ትዳሩ ይቀር። ፍቅር ፍቅር ብለው ይሉት የጀመሩት ነገር መቆም አለበት። ህይወቱን እኔ በፍጹም አልፈልግም። ከእሱ ጋር አብራ እንድትሆን አልፈልግም። ይሄ ኛ ነው። እና ይሄንን አስበህ ነው ማሜ አምስት መቶ ሺህ ብር ሙሉ የጠየቀው? እውነቱን ንገረኝ ካልከኝ፣ ምህር አምስት መቶ ሺህ ብር እንዲከፈል የጠየቁትም ከህይወቷ እንዲወጣ ነው። አምስት መቶ ሺህ ብር መክፈል ካልቻለ ከህይወቷ መውጣት እንዲችል ነው። አረ መሐመድ ሌላ ሰው ሆነህብኛ። ምክንያቱም መክፈል ስለማይችል መሐመድ ምነካ ስንቱ ነው ስንት ነገር ሆኖ የሚመጣው እቺ ግን በክብር ነው ከቤቴ ልውጣ ያለችው ይህም ልጅ ቢሆን ማሻአላህ ኢማን ቢኖረው እንጂ እንደዚህ አይነት ነገርን መጥቶ አንተን አይጠይቅም አንተ ኮ አሻፈርህም ብለህ አምስት መቶ ሺህ አረ ማሜ እኔ ይሄን ካንተ አልጠበቁም ካንተ የማይጠበቅ ነገር ሁሴን ሃናንን እንዴት አድርጌ እንዳሳደግኳት በምን መልኩ ዛሬ እዚህ እንደደረሰች የምታውቀው ነገር ነው። ትክክል። እናትየው በወሊድ ምክንያት ስትሞት እየወደድኳት ሳጣት አላህ ይርሐማ፣ ሃናንን ከነ ስጋ ከነ ደሟ ነው የተቀበልኳት። ዛሬ ነፍስ አውቃ ቆማ መራበድ ለተቃራኒ ጾታ ለጋብቻ ፍላጎት መድረሷን አጥቲ ሃናን ዛሪ ለኔም ልጅ ናት ልጅ ናት። ገና ትላንትና በቅፍ ውስጥ ያሳደግኳት ልጅ ሆና ነው የምትታየኝ። ይቺ ልጅ ዝም ብያን ስቼ ብሰጥ ምን አይነት ታሪክ ነው ይፈጠረው አስቦ። እስኪ ትላንትና እኔና የሀናን እናት ምን አይነት ህይወት እንኖር እንደነበረ? ከድሃም ድሃ ነበር። ለፋን፣ ታገልን፣ ጣር ሕይወት ተለወጠ። ያ ማለት ግን የአሁኑ ትውልድ ያሁኑ ልጅ ያሁን ጊዜ ልጅ እንደኛ ለፍቶ ህይወትን ለማቅናት የሚታገል አይደለም። ባቋራጭ ህይወትን መኖር ነው የሚፈልገው። ይሄ ልጅ ደግሞ አንድ ገራጅ ቤት ውስጥ ነው የሚሰራው። ማሚዬ፣ ገራጅ መስራቱን ብቻ እኮ አይደለም፣ ገራጅ የሚሰራው የራስ ኩርሱን ፍለጋ ነው። ነገር ግን ይሄ ልጅ ኢማን አለው። በአሁን ሰዓት የጠፋው ኢማን ያለው ወንድ ነው። ኢማን ያለው ወንድ ነው፣ በአሁን ሰዓት የጠፋው። ይህንን አንድ ያገኘነውን ምን አለበት ሰየው ብለን ብንቀበል፣ ልጄ እኮ ምታገባውን አላጣችሁም። አንድ ያገኘነውን ሰየው ብዬ የምቀበለው። ታዲያ በዚህ እለት ተነስቶ ሀራም ላይ ቢወድቁስ? ልጄ ይህን እንደማታደርግ እምነት አለኝ። እሱን እማምናለሁ ነው ወይስ ሌላ አማራጭ ውስጥ ትገባለች? አባቷ የምትወደውን ሰው ስለከለከላት መርዝ ትጠጣለች እራቷን እንደዛ ነው ስተክፍር ላ ምን ሆነ ነው ምን ሆኖ ነው? ይህን ጠንቅቀህ አውቀዋለህ አንተ። እቺ ልጅ እንደዚህ አይነት ባህሪ እንዳሌለባት ተርቢያህንም አውቀዋለሁ በምን አይነት ሁኔታ እንዳሳደግካት ታጣ ነው። ነገር ግን እሷ እንደምትለው ወዷለሁ፣ ይወደኛል በሚል ሂሳብ ትዳር ውስጥ ህይወት ውስጥ እንዲገቡ እኔ አልፈልግም። ለማይሆን ሰው ነው አማላጅነት የመጣሁት። መሐመድ ባልወልዳትም እኮ ልጄ ነች፣ አውቃለሁ ታዲያ ከኔ እኩል ለፍተሃል። ነገር ግን የማይሆን ነገር ደግሞ አይሆንም መባል አለበት። ሀላልንሁን ማለቱ ነው። የማይሆን ነገር ማነው ያየው? አይብ ነገር አለው? ምንም። አይ ባላየበት ጠይቆ ላግባ ብሎ መምጣቱ በራሱ ትክክለኝነቱን ያሳይኛል። ማሻአላህ። ግን በቃ ላግባ ያለ ሰው ሁሉ ልጅ አንስቶ ይሰጣል? እን መከራ ችግር አይተው ያሰደጉትን ልጅ ላግባ ላለ ሰው ነገም ሌላ ሰው መጥቶ ላግባት ለማን ነው ሰጠ? እሱን አይተህ አመዛዝነህ። ስለዚህ እኔ ማየት አለብኝን አይቻለሁ በእኔ መስፈርት ልጄ አትገባውም የሚል አቋም ይደርሻል። ምህር አምስት መቶ ሺህ አድርገህ ሌላው ምንድን ነው ከእናንተ የሚማረው ከዚህ ህይወት ምንድን ነው የሚማረው? ሌላው ትዳር የሚባል ጋር እንዳይጠጎ ነው ቀልሉ ዘዋጀኩም እኮ ነው የተባለው። ትዳራችሁን ስታረቡ ቀለል ባለ ነገር እንድንተዋወቅበት ብቻ እንጂ ነገሩ ቶ ነግረኛ እኮ ነኔ እንጂ ያልተረዳውክ ልጁን ለማባረር የምታደርግበት ጥረት መሆኑን ገብቶኛል። ነገር ግን ለሚሰማው ምንድን ነው የሚባለው? እንግዲህ ይኸውልህ፣ እኔ ልጄን ትላንት የኔን ህይወት ደግማ ይህን ህይወት እንድትኖር አልፈልግም በፍጹም አልፈልግም ቢያንስ ቢያንስ ከልጄ ህይወት ብትወጣ ከ15 ካንድ ወር በኋላ ትረሷዋለች ከሱ ጋር ያላትን ግንኙነት አንዴ መቁረጥ ከቻለች ከዛ በኋላ ከህይወቷ ይወጣል ትረሷዋለች ሌላ አዲስ የህይወት ምዕራፍ ይጀምራል በቃ ከላስ ሌላ ምንድን ነው የዚህን ያህል የሚያስጨንቀኝ ከላስ ከላስ በቃ ሁሴን ተው፣ ቢያንስ እኛ በእድሜ በሰልን፣ አእምሯችንም ብዙ ህይወትን አይቶ ለብዙ ሰዎች የምንተርፈን እንድያስባለሁ፣ ያንን አልክድም። ስለዚህ ዛሬ ፍቅር ፍቅር ተብሎ የተጀመረ ነገር ነገ ህይወት ሊሆን ካልቻለ ከወዲሁ ማቆም ምንም አማራጭ የሌለውና ምንም ጥያቄ የሌለው ነገር ነው። እኔ ግን አንድ የምፈራው ነገር አለ። ምንድን ነው? ተነስታ እንዳጠፋለን? አይ ሁሴን፣ አላወቀኝም። እኔ ልጄን ሳሳድጋት በተርቢያ በአደብ ያሳደግኳት ሀቅ ለእንደዚህ አይነት የተልከሰከሰና ቆሻሻ ነገር ተጋላጭ ናት ብያለሁ። እሱን አምናለሁ። የአሁን ዘመን ልጅ ነች በሚል እንጂ አምናለሁ። እንኳን አንተ እኔ አንገቴን እንሰጣለሁ። ለተርቢዋ እንዴት እንዳሳደግካት ጠንቅቄ አውቃለሁ። ግን ሸይጣን ሹክ እንደ ወይኒ! መሐመድ ወይኒ መሐመድ! ልጄ ይህንን አታደርግን ብዬ በተርቢያ በኢማን ነው ያሳደግኳት፣ ብዬ ጀማምንባት እምነት የምጥልባት ልጄ ወንድ ተከተላ፣ እኔን ባዶ ቤት አስጠቅፋኝ ጥላይን ጥፋ በነገሩ አደገች፣ ነፍስ አወቀች። ካባቷ ውጭ ሌላው ዓለም ላይ ምን እንዳለ በደንብ አሳያት። ስለዚህ እኔን አባቷን ጥላ ለመሄድ ላለመሄድ ምን ምክንያት ይላል? ወይኔ ጥሩ ነው። እስከዛሬ ማታ ድረስ ቤቴ ድረስ መታ፣ ይቅርታ ጠይቀኝ አባቴ በስህተት ነው አታለኝ ነው ይቅርታ አድርግልኝ፣ ከዚህ በኋላ አይለመደኝም፣ አንተ ያልወደድከውን ሰው እኔም አልወድም፣ አንተ ያልፈለግከውን ሰው እኔም አልፈልግም ብላ እርግቱ አድርጋው ትታው ከህይወቷ ካላስወጣችሁ በስተቀር እዚያው ተከተላው የሄደችው ያስኮበላት ወንድ ያዋጣት።

አይ መሐመድ ተገርማለህ ተመልከት ሲራስህን ዩሲ ማንነትህን የቁዘማህን ውጤት የው ቢስሚላሂ ራማን አይሐናን አይሐናን ሰራች አያህል ጥቅሟን አየኸው ተመልከት እስቲ ራስህን የውጽምህን ምን እንደሚመስል ጸጉርህን ተመልከት። ቢስሚላህ ምን ጠቀመህ? እሺ አሁን የጠቀመህ ነገር አለ? ቤት ዘግቶ በላይ ላይ መቆዘሙ፣ ከዘመድ አዝማድ መራቁ፣ ይሄ ነው ውጤቱ። ይሄ ነው መፍትሄው? ይሄ ነው ማሸሹ። ያሳዝናል፣ ያሳዝናል። ለመውለድ ለመውለድማ በትም ትል እንደሚወልደው አሁን ደ ይገባል። ቢያንስ ቢያንስ ልጄ ለቁም ነገር ብትበቃ አግበታ የተሻለ ሕይወት ብትኖር የተሻለ ሕይወት ውስጥ የተመቻቸ ሕይወት ውስጥ ባገኛት ለኔ ሰባራ ሳንቲም ለኔ ሽርፍራፊ ሳንቲም ትሰጠኛለች ትደጉመኛለች በሚል አልነበረ እና ምንድን ነው ምንድን ነው እንደዚህ ያደረገ ምን ትልቁ ህልምና ፍላጎት ምን ጊዜ ቢሆን እኔ የምመኘው ምኑ ነው ምቶ ንገረኝ ይሄ ነው በለኝ አስረዳኝ ይሄንን የሆነውን ነገር ንገረኝ ምንድን ነው የሚለው ነሷ ነግሬ ካው በፊት ላንተም ነግሬ ላስረዳህ ሞከሪ አልተረዳችሁኝ። ዛሬ ያ ሁሉ ጊዜ አልፎ ዛሬ በሪን በለይ ዘግቼ ተቀምጬ በተነፈሰውም ለትረዱት ስላላችሁ በያልልም እሷም በሄደችበት ይቅናት። በሄደችበት ወንድ ተከተላ ከአባቴ ያገባኛል ብላ አስኮብልላት አብራው ነው። እንቢታህ ነው እሷ ተከትላ እንድትሄድ ያደርጋል። ይሄን እንዳትረሳ፣ ይሄን እንዳትዘነጋ። እንቢ ባትላት፣ አሻፈረኝ ባትላት የአባትነቱን ወግ ልታሳይህ ታሳይህ። ሽምግልና ልካልህ ነበር፣ እሱን ግን እንቢያልከ ምን ተሁን እቺ ልጅ ምን ታርግ እቺ ልጅ። ቁጭ አርጋት እንደሃውልት ለማን ያስቀመጥካት? ኢማን ያለው መጣ። ምንድን ነው የፈለግከው? ገንዘብ ነው ገንዘብ ማንን ሲያሳድግ አየህ? ገንዘብ ኖሯቸው ኢማን የሌላቸው የት እንደደረሱ አይተናል። ኢማን ኖሯቸው ገንዘብ የሌላቸው ግን የት እንደደረሱም አይተናል። መሐመድ እኔ እኮ ከአንተ አልጠብቅም ይሄን አርዐያ የኮነ ምሳሌ የኮነ አንዱ ወንድሜ መመኪያ ያልኩ ከአንተ እንደዚህ ነገር ላ ሐውለ ወላ ቁወተ ኢላ ቢላህ። ምን ነካህ መሐመድ? እኔም ልጄ እንደዚህ በቁሜ ቀብራኝ ትጠፋለች፣ ደብዛዋን ታጠፋለች የሚል አንድ ቀንም ጠብቅ ያለክም ነበር። አሁን ሁሴን እባክህ፣ ውስጥ ውስጥ ባይጠፋም ያዳፈንኩት ረመጥ እሳት አለ። ያንን እሳት እየቆሰቆሳችሁ እባክህን አታሰቡ፣ ነው በቃ፣ ዝምታ ነው የምፈልገው። ረመዳን ነው በቃ ተውኝ፣ በቃ ተውኝ። እንዴት እንተውሃለን? ማንም ነህ። እንደ አንተ ለልጅህም ቢሆን ውድ ነህ፣ ለእኛም ቢሆን በዛው ልክ ማን ያውቃል? እሷ ጋ ያለውን ሐቁ የሚያውቀው እሷና አላህ ናቸው። አዎ ይቅርበል፣ መህሪ ጌታ አለን። አንተ ከጌታ ትበልጣለህ? ይቅርታል አለው አፉ ይቅርበናት። ልጅህ እኮ ነች። ያየውን ስቃይ እንዴት ትረሳለህ አንተ

በየሰው ቤሽምግልና ግልና ብቴ ምን ዋጋ አለ? ሰውን ብታሸማግል ምን የሚጠቅም ነገር አለ? ለራስ ካልሆንክ ለስጋ ካልሆንክ ላበን ጠፍ ካረክል ለእሷ ያልሆንክ ምን ምኑን። መሐመድ እስቲ ወደ ራስ ተመለስ። አስታውሳት በዚች ልጅ ጉዳይ ከዚህ በኋላ መነጋገር አልፈልግም። እኔ ውስጥ እሷ ነገር ቦቱ ተቀብሯል። እሷንም ከአባትነት ክልጅነት ክብር ዝቅ አድርጊያት ከውስጥ ከውስጤ ፍቅያት። አላሁ አክበር፣ አላሁ አክበር። እኔ ይህን ካንተ ልስማ? ካንተ ነው ይሄ ቃል የሚወጣው? መሐመድ ወንድም ይሁ ተረጋጋ። አንዳንድ የምንወስናቸው ውሳኔዎች ይጎዱናል። ልጅህ ምን ላይ ነው ያለችው? እውነት አንተ እንዳልከው እያደረገች ነው ወይ፣ ወይንስ አንተ ካልከው ውጪ ሆናለች? ያንን የሚለው ው ካልኩት ውጪ ሆና ሳይተኛል ኢንሻአላህ ነች፣ ደግሞ ነች ወንድ ተከትላ ረግጣል። አላህ ነው የሚያውቀው። እሱን ተው መሐመድ ተው

ሲሉት ለቀልብ መድኃኒት ፈውስ ዳዋ ነበር። ዚክርና ኢባዳ በጣም ጥሞን ነበር። መስጊድ በጀማ ሸብርኮ ነበር። ትልሹ ትልቁ ቀልቡ ሰልሞ ነበር። ጠማማ ነፍስያ መዳኒ ዛ ነበር። እንኳን ፈርድ ሶላት አምስቱ አውቃቱ ቀብልያ ባዕድያ ተሓጁድ ሶላት

ሰላም ሰፍኖ ነበር ከተማ አገር ቤት ቤተሰብም፣ ሽሮ ነበር ወንድ ሴት፣ ይጠያየቅ ነበር ዘመድ ጎረቤት፣ ይተዛዘን ነበር ከአንጀት ከውነት ሀብታን በሰደቃ ሲገዛ ጀነት ደሃ ሚስኪኑ ጠግቦ ወንድ ሴት ዱንያ መስላ ነበር ለሚያት ጀነት

ደንበኛ ንጉሥ ነው የምንለው በምክንያት ነው። ምክንያቱን ከጠየቁን ደግሞ ለእርሶ ለውድ ደንበኞቻችን ላይን ሳቢ የሆኑ በጥንካሬም በውበትም ወደር ያልተገኘላቸውን የአሻንፎም ምርቶች በፈለጉት ከለርና ዲዛይን አዘጋጅተን በመቅረባችን ነው። አሻንፎም ሙሉ በሙሉ በቦንድድ የተመረቱ ሶፋዎችን ወይም ደግሞ የአረቢያን መጅሊስ፣ እጅግ ያማሩ አልጋዎችን አሊያም የቲቪ ስታንዶችን፣ ኮርነር ብፌና ድሬሲንግ ቴብሎችን፣ እጅግ ያማሩ መጋረጃዎችንና ሌሎች ምርቶቻችንን ኪስን በማይጎዳ ዋጋ አዘጋጅተን አቅርበንሎታል። አሻንፎም ልብ ይበሉ ምርቶቻችንን ከኢትዮጵያ ውጭ ሆናችሁ አገር ቤት ላለ ለቤተሰብ፣ ለዘመድ፣ ለልብ ጓደኛ እንድንልክላችሁ ከፈለጋችሁ ያለምንም ማጉላላት የዴሊቨሪ አገልግሎት እንደምንሰጥ ስንገልጽ ታላቅ ደስታ ይሰማናል። በምርቶቹ ጥራት የማይደራደረው አሻንፎም ከአራት ዓመት ዋስትና ጋር ምርቶቹን ለገበያ ማቅረቡ ምርቶቹን ምን ያህል በጥራት አምርቶ ለእናንተ ለውድ ደንበኞቹ ማቅረቡን ያሳያል። ጎራ ብለው በአካል ያረጋግጡ። አድራሻዎቻችንን ከጠየቁን ደግሞ ናሽናል ኤዜድ ሕንፃ አንደኛ ፎቅ ሳርተራ ግንብ አክሲዮን ሕንፃ ሲብሎክ አመዴ ከቤንዚን ማዲያው ፊት ለፊት ያገኙናል። በስልክ ቁጥሮቻችን ሊደውሉ ከፈለጉ ደግሞ በ ዜሮ ዘጠኝ ሠላሳ ሰባት ዐሥራ አንድ ዜሮ ስድስት ዘጠኝ ወይም ደግሞ በ ዜሮ ሰባት ዘጠና ዘጠኝ ዐሥራ አንድ ዜሮ ስድስት ዘጠኝ አዲስ አበባ ላይ ጎራ ካሉ ደግሞ ቤተል በ0908 35 5555 ወለቲ በ0908 04 42 ሰባን አሻንፎም ብለው ቢደውሉ ያገኙናል። አሻንፎም በጥራቱ የማይደራደር